ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች፣ እንዳላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ዕለተ እሑድ ህዳር 7 2018 በኢትዮጵያ ዘመን አቆጣጠር የጋት ዕለታዊ አጫጭር መረጃዎችን ከዚህ እንደሚከተለው ለእናንተ አድርሳለሁ። ዘወትር እንደምታደርጉት ላይክ አድርጉ፣ ሸር አድርጉ፣ ሐሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ፣ ጋት ሚዲያን በስፋት ደግፉ። በመጀመሪያው አጭር መረጃ እንግዲህ በትናንትናው ዕለት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በአማራ ክልላዊ መንግስት ኦሮሞ ብሔረሰብ አስተዳደር ዞን መቀመጫ በሆነችው ከሚሴ ተገኝተው ነበረ። በዛም ከአካባቢው ህዝብ ጋራ ከከተማ ነዋሪዎች፣ ከአገር ሽማግሌዎች፣ ከወጣት ተወካዮች እንዲሁም የፖለቲካ አመራሩ የንግዱ ማህበረሰብ ጋር ውይይት አድርገዋል፣ መልእክት አስተላልፈዋል። በመልእክታቸው ምናልባት አዳምጣችሁት ከሆነ ጠላቶቻችን የልማት ስራዎቻችንን ሊያቆሙ አቅማቸው አቅማቸውን አስተባብረው በጥፋት ተግባራቸው ቀጥለዋል። ነገር ግን ጠንካራውን የኢትዮጵያ ህዝብ ከጎናችን አሰልፈን ከህዝባችን ጋር እጅና ጓንት ሆነን በቅንጅት በመስራት ጠላቶቻችንን እናሳፍራቸዋለን። የህዝባችንን የልማትና የመልማት ጥያቄ እንመልሳለን። ኢትዮጵያን በሚገባት የእድገትና የብልጽግና ጎዳና ደረጃ እናደርሳለን የሚል መልእክት አስተላልፈዋል። በቆይታቸውም የከተማዋን የኮሪደር ልማት በራስ አቅም የከተማው መስተዳደር ከከተማዋ ህዝብ ጋር በመተባበር በራስ አቅም የሰራውን የአንድ ነጥብ ሶስት ኪሎ ሜትር የብስክሌት መንገድ፣ የእግረኛ መንገድ ስራዎች፣ የመንገድ ግራና ቀኝ የማስፋፊያዎችን አይተዋል። በጅምር ስራ ላይ ነው የበለጠ መጠናከር አስፈላጊውም ድጋፍ እንደሚደረግ ገልጸውላቸዋል። እንዲሁም ከሚሴ የሚገኘው የኤልፎራ አግሮ ኢንዱስትሪ የሌማት ትሩፋት አንድ አካል የሆነ የተቀናጀ የግብርና ልማት ፋብሪካን፣ የዶሮ እርባታን ጎብኝተዋል ስራዎች ተጠናክረው መቀጠል እንዳለባቸው ለዚህም የፌዴራል መንግስት የሙያም የገንዘብም ድጋፍ እንደሚያደርግ አረጋግጠዋል። በመቀጠል እንግዲህ ወደ ኮምቦልቻ ነው ያቀኑት። ኮምቦልቻ በአንጻራዊነት ወደፊት እጅግ በጣም ሰፊ ፖቴንሻል ያለው ኢትዮጵያ ውስጥ ከነ ድሬዳዋ ከጅግጅጋ በኢንዱስትሪ በኩል ነው እያወራ ያለሁት። ድሬዳዋ፣ መቀሌ፣ ጅግጅጋ ኮምቦልቻ አዳማ እንደኚ ሌሎች ከተሞችም እንደተጠበቁ ነው። እነኚህ በተለይ በኢትዮጵያ የኢንዱስትሪ እድገት ውስጥ ሰፊ የሆነ እድል ያላቸው ለወደብ ቅርብ የሆኑ በአካባቢው ያለውንም ሀብት ሊያሰባስቡ የሚችሉ ናቸው እና በተለይ በአጭር ጊዜ ውስጥ የአሰብ ወደብ ወደ ሀቀኛ ባለቤቱ የኢትዮጵያ ሕዝብ ሲመለስ ከነ ሰመራ ሎጊያ አሳይታ ኮምቦልቻ በመሆን የኢንዱስትሪ ግብዓቶችን አግሮ ኢንዱስትሪን ጨምሮ የሚያቀነባበሩ የፋብሪካ ምርቶችንም እንዲሁ የሚያመርቱና ለውጭ ገበያ የሚያቀርቡ ነው የሚሆነው ማለት ነው። ራሱን አሰብ ላይ የሚገነባውን የነፃ ንግድ ቀጠና የኢንዱስትሪ መንደር ጨምሮ ማለት ነው። ሰው በዛ ተገኝተው ጉብኝት አድርገዋል። በዛም ከአልሚዎች ጋር ከኢንዱስትሪ አልሚዎች ጋራ አጭር ውይይት አድርገዋል። በውይይታቸው አልሚዎች የፋይናንስ የኃይል ያቀረቡትን የማስፋፊያ እነዚህን በዚህ ዙሪያ ውይይት አድርገዋል። በኮምቦልቻ ያለውንም የኮሪደር ልማት እንዲሁም የአንድ ማዕከል የተቀናጀ አገልግሎት መስጫ ማዕከል የሞሰብን የሞሰብ አገልግሎትን ጎብኝተዋል። ደሴ ከተማም ተገኝተዋል። ከዛ ባለፈ ደግሞ ሀይቅ ላይም እንዲሁ ተገኝተው የሎጅ በፌደራል መንግስት የሚሰራ በገበታ ለትውልድ እየተሰራ ያለ ግንባታው እየተፋጠነ ያለውን እሱን አይተዋል። ከሚመለከታቸው አካላት ጋር ተወያይተዋል። እንግዲህ በዚህ ሂደት እንደምታውቁት በመሪነት በሁለት መንገድ ሪፖርት መቀበል ይቻላል። አንደኛው ሪትን ሪፖርት ወይ ኦራልም ሊሆን ይችላል። ቢሮ ላይ ተቀምጠው ይህ አፈጻጸሙ ደርሷል፣ እንዲገጥሞናል፣ ይሄ ሆኗል የሚባለው ነው። ሌላው ደግሞ የመስክ ይሄ ማኔጅመንት ባይዎኪንግ የሚባለው በአካል በመገኘት ከህዝቡ ጋር በመወያየት ስራዎችንም በማየት የማኔጅመንት ባይሴቲንጉ ተቀምጦ ሪፖርት መቀበል ነው። ባይ ወኪንግ ደግሞ ከህዝቡ የሚታዩ ጥያቄዎችን የሚነሱ አስተያየቶችን በመቀበል በዚህ በኩል ክቡር ጠቅላይ ሚኒስትሩም እንደገለጹት ኦፍኮርስ ያላየሁት ዞን በአማራ ክልል ከጎበኘዋቸው ዞኖች እስካሁን ያልጎበኘሁት ዞን በመሆኑ ጉብኝቱን የተለየ ያደርገዋል ብለዋል። እና ሁሉንም ዞኖችን ጎብኝተዋል። አንዳንድ ወዳጆቼ አዊ ዞንን ጠቅላይ ሚኒስትሩ አዊ ዞንን አልጎበኘም የሚል ጽፈው አይቻለሁኝ። አይ ቲንክ አዊ ዞንን ጎብኝተዋል ክቡር ጠቅላይ ሚኒስትሩ አዊ ዞንን ያው እንግዲህ፣ ዞንን ብቻም ሳይሆን እንጂባራ ዩኒቨርሲቲን በአካል ተገኝተው ለማኔጅመንቱ ለዩኒቨርሲቲ ማኔጅመንት ምስጋና አቅርቧል። የምታስታውስ ከሆነ የአጭር ትውልድ ማት ከምስረታው የአጭር ጊዜ ቢሆንም በዚህ ደረጃ የአካባቢውን የታታሪውን ህዝብ መገለጫ የሆነውን አረንጓዴ ግቢ እንዲያውም አረንጓዴ ዩኒቨርሲቲ አይደል የሚባለው እንጂባራ ዩኒቨርሲቲ። በዛ ምስጋና አድርገዋል። አይ ቲንክ እንግዲህ ሌሎች የሚነሱ የልማት ከአስተዳደር ጥያቄዎች ጋር ካሉ ሌላ ጉዳይ ነው። ኤኒዌይስ ክቡር ጠቅላይ ሚኒስትሩ እንጂባራንም ጎብኝተዋል። ይሄ የመጨረሻ ያልጎበኙት ዞን ነበር፣ የኦሮሞ ብሔረሰብ ዞን አስተዳደር ማለት ነው። የኦሮሞ ብሔረሰብ አስተዳደር ዞን ብዙ ጊዜም በነገራችን ላይ ጥያቄ የሚነሳ ነበር፣ የእኛን ዞን አልጎበኙም ሊያዩን ይገባል የሚል ነበር። ይሄ በአቀባበል ደስታውን እንግዲህ መቼም ያያችሁት ነው። አንዳንዶቹ የዝም ብሎ ጽንፈኛ ምኞት አለ። ከምኞት በቃ አንዳንዱ ፐርሰናልን የሚያሳዝኑ ሰዎችም አሉ። በነገራችን የራስ የራሱ ውሸት እየተደጋገመ ሲነገር እውነት ይመስላል። ሰው በቃ ውሸታቸውን ሀያ አራት ሰባት ራሳቸው መጀመሪያ ለፕሮፓጋንዳ ተብሎ ነው የሚወራው ከዛ ያ ፕሮፓጋንዳ ያ ውሸት ራሱ በራሱ ሰርክላችንም የምንውልበት በነገራችን ላይ አዋላችን ለጽንፈኛው መረጃ የሚሰጠው የጽንፈኛ መረጃ አቅራቢ አለው። ሁሉም ነገር መቶ በመቶ መልካም ነው ብለን አናቅም። ሁሉም ነገር ጨለማ ነው እንደዛም ሊሆን አይችልም። ጉድለቶች አሉ፣ ስኬቶች አሉ፣ መስተካከል ያለባቸው አሉ። ስኬቶቹ ደግሞ ተጠብቀው እንዲቀጥሉ ደግሞ የሚያስፈልጉ ስራዎች አሉ። ከዛ ውጭ ግን ሁሉንም ነገር የተሰበረ የወደቀ ያበቃለት ሳምንት ጉዳይ አይ ኖኖን ሁሉም ነገር ደግሞ በቃ ያለቀለት ከዚህ በኋላ ምንም ነገር የለም፣ እንደዛ አይደለም እና የህብረተሰቡ የህዝቡ አቀባበል እጅግ እጅግ በጣም እንዳያችሁት ነው። ሰላም ለማለት ጠቅላይ ሚኒስትሩ ለመዘየር ሰላምታ ለመስጠት የነበረው ግፊ። መጋፋት ከሚሴ ላይም ኮምቦልቻም እጅግ እጅግ በጣም ከፍ ያለ ነው የነበረው ሰው። ይህንን ካልኩኝ በሁለተኛው መረጃ እንግዲህ የኢትዮጵያ ኢንቨስትመንት ሆልዲንግ የሱቨሬን ወይም የሉዓላዊ ፈንድ ትልልቅ ግዙፍ የኢትዮጵያ አየር መንገድን ጨምሮ ትልልቅ የመንግስት የልማት ድርጅቶችን በመያዝ የተቋቋመ ኦልሞስት አሁን በዓለም ላይ በሚባል በአፍሪካ ቀዳሚ እየሆነ ነው ከዚህ በፊት የሊቢያ ነበር ትልቅ የሚባለው። አሁን አፍሪካ ውስጥ ቀዳሚ ሶቨሬን ዌልዝ ያለው ኢትዮጵያ አየር መንገድ፣ ኢትዮ ቴሌኮም፣ የኢትዮጵያ ኤሌክትሪክ ፓወር፣ የስኳር ኮርፖሬሽኖችን በሙሉ እየያዘ እነዚህን ያሉትን ግዙፍ ድርጅቶች ብቻም ሳይሆን እያስፋፋ ነው ያለ። እንደምታውቁት የጎዴ ሪፋይነሪ ላይ ድርሻ አለው። የፈርትላይዘሩ ላይ አሁንም ጎዴ የአፈር ማዳበሪያ ፋብሪካው ላይ ድርሻ አለው። ሌሎችም ላይ ማይኒንጎችም ላይ ድርሻ አለው ከዛ ባለፈ አንድ ቢሊዮን ዶላር የሚያወጣ የአልሙኒየም ፋብሪካ ኢትዮጵያ ውስጥ ለመገንባት ግንባታውን በቀጣይ ከሶስት እስከ አራት ዓመት ውስጥ ባለ የሚጠናቀቅ አንድ ቢሊየን ዶላር የሚያወጣ ስምምነት ተፈራርሟል ማለት ነው። እንግዲህ ስምምነት የተፈራረመው ድርጅት ምንድን በአጠቃላይ በዓለም የአልሙኒየም ፋብሪካ የምርት ድርሻ አንደኛ ቻይና ያመርታል። ትልቁን አልሙኒየም ለዓለም ገበያ የሚያቀርበው ቻይና ነው። በመቀጠል ህንድ ይከተላል። አውስትራሊያም፣ እንግሊዝ እና ራሽያ፣ ራሽያ አራተኛ ነው። በራሽያ ውስጥ ትልቁን ማለት ላይን፣ ሌሎች ፋክተሪዎች እንደተጠበቁ ነው። ትልቁን አልሙኒየም የሚያመርተው አሁን ከኢትዮጵያ ኢንቨስትመንት ሆልዲንግ ጋራ ስምምነት የፈጸመው ሩሳል ሩሲያ አልሙኒየም የሚባለው ነው። ኢትዮጵያ ኢንቨስትመንት ሆልዲንግ ሳይንስ አግሪመንት ፎር አልሙኒየም ፕላንት ዊዝ ሩሳል ይላል። ይሄ አንድ ቢሊየን ዶላር ኢንቨስትመንት የሚፈጅ ሰባ ፐርሰንት የፋይናንስ የሚያደርጉ ተቋማት አዋጭ ስለሆነ ኢቨን ፋይናንስ የሚያደርጉ ተቋማትም አሉ። ሰላሳ ፐርሰንት ደግሞ ሩሳል እና የኢትዮጵያ ኢንቨስትመንት ሆልዲንግ ሆነው በጋራ የት ነው ሎኬት መደረግ ያለበት የሚሉት እና እነዚህ ቴክኒካል ጉዳዮች በአጭር ጊዜ የሚያልቁ ሆኖ ፋክተሪው ተገንብቶ ከሶስት እስከ አራት አመት ውስጥ ወደ ስራ ሲገባ በአፍሪካ ቀዳሚ እንሆናለን። በአፍሪካ ቀዳሚ ብቻም አይደለም ቀዳሚ አልሙኒየም ኤክስፖርተር ብቻም አይደለም። በዓለምም ስማችን ይገባል ማለት ነው በዓለም ላይም አልሙኒየም ከሚያመርቱ ሀገራት በሚል ስማችን የሚገባ ነው የሚሆነው ወደ አምስት መቶ ሺህ ሜትሪክ ቶን አልሙኒየም በአመት ያመርታል። የእውቀት ሽግግር የውጭ ምንዛሬ ግኝትም ሆኖ አጠቃላይ በአፍሪካም በአለም ላይም ተወዳዳሪ የሚያደርግ ይሄ ቀላል ነገር አይደለም። ሌላው እንግዲህ ምናልባት ኬንያ ላይ ሶሪ ኬንያ የስዊድን ካምፓኒን በተመለከተ የስዊድን የስዊድን ድርጅቶች አፍሪካ ውስጥ ኢንቨስት በሚያደርጉበት ሁኔታ ወይንም የኢንቨስትመንት መዳረሻ ጉዳዮችን የተመለከተ ምክክር ተደርጎ ነበር። ኬንያ ነው የተደረገው። በዚህም ኬንያ በተደረገው የኢንቨስትመንት መዳረሻዎችን የመለየት የማጥናት አማራጮችን የመፈተሽ በዛ ላይ በኢትዮጵያ የስዊድን አምባሳደርም ተገኝተው ነበረ። በዛ የቀረበ አንድ ፔፐር፣ ምንድን ነው የሚለው የስዊድን ኢንቨስተሮች ኢትዮጵያ ውስጥ በተለይም የኢትዮጵያ አየር መንገድ ቢሾፍቱ በሚያስገነባው ግዙፉ የአውሮፕላን ማረፊያ ጣቢያ ኢንቨስት ለማድረግ ፍላጎታቸውን መግለጻቸው ነው የተገል የተነገረው። አምስት ተቋማት በዋነኝነትም በአየር መንገድ ግንባታ ላይ በመካኒካል ሪፔር እና በአየር ትራፊክ ቁጥጥር ላይ የሚሰሩ አምስት ግዙፍ ድርጅቶች ፍላጎታቸውን መግለጻቸው ይህንንም ፍላጎታቸውን መግለጻቸውን ተከትሎ የሚያስፈልገውን ፋይናንስ የአሰራር ሁኔታ ለማጥናት ፔፐሮች ዲስፓች እንደተደረጉላቸው በቀጣይም ኢትዮጵያ አዲስ አበባን እንደሚጎበኙ ነው የተገለጸው። በነገራችን ላይ በትናንትናው ዕለት ባለ አምስት ወለል የኢትዮጵያ አየር መንገድን ጨምሮ ኤኒዌይስ፣ የአቪዬሽኑ አጠቃላይ የኢትዮጵያን የአየር ትራንስፖርት ቁጥጥር ለማድረግ የሚያስችል ዘመናዊ ቴክኖሎጂ የተደራጀለት በዘመናዊ ቴክኖሎጂ የተደገፈ የኤር ትራፊክ ኮንትሮሊንግ ሴንተር ተመርቋል ማለት ነው። የብሔራዊ ደህንነትና መረጃ ማዕከል ናሽናል ኢንተሊጀንስ ሴኪሪቲ ሰርቪስ አስመርቋል ማለት ነው። በተመሳሳይ እንግዲህ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ጣቢያም ሲጠናቀቅ በዛም መሰል ግንባታዎች ይኖራሉ። እያደገ የሚሄደውን የኢትዮጵያ አየር መንገድን ወይም የኢትዮጵያ ኤር ትራንስፖርት ኤር ትራፊኪንግን መሰረት ያደረገ ደህንነቱንም፣ ለመቆጣጠር የማረፍ የመነሳት፣ እነዚህ ጉዳዮች የሚያካትት ሙሉ ቴክኖሎጂ የታጠቀ መሆኑን የተገለጸው ሌላው ምናልባት ዘኢኮኖሚስት አዲስ አይደለም ኦፍኮርስ፣ ግን ለዓለም አቀፉ ማህበረሰብ የሚነበብ ነው። ዘኢኮኖሚስት መቀመጫውን እንግሊዝ ያደረገ ነው። ይሄ አጠቃላይ የአገራትን የፖለቲካል ኢኮኖሚ ጽሁፍ በሚዳስሰው የኦነግሸኔ ፋኖ የጽንፈኛው ህወሓት ቲፒኤልኤፍ እና የኤርትራ ወታደራዊ አመራሮች ሱዳን ውስጥ ተገናኝተው በጋራ በሚሰሩበት ጥቃት በሚፈጽሙበት ጉዳይ ላይ መወያየታቸውን ገልጿል። ታስታውሱ ከነበረ ከዚህ በፊትም በቋራ በኩል የጽንፈኛው ፋኖ አመራሮች መሄዳቸውን እዛም በእነ ጄኔራል ምግባይ እና የኤርትራ ወታደሮች አድርገው አፋብሃ የሚባለው የተፈጠረበት ማለት ነው የአማራ ፋኖ ብሔራዊ ኃይል የሚባለው የተፈጠረው በግዳጅ ነው። የጎንደርም የሸዋም ከሸዋ አንዱ ክምፍ፣ ከጎንደር አንድ ክንፍ፣ ከጎጃም አንድ ክንፍ፣ ያው እነ ማስረሻ የሚመሩት ሌላ ክንፍ ስላለ ማለት ነው። አፋህድ የሚባለው እንዳለ ሆኖ ይሄ በግዳጅ በሚባል መልኩ አፋብሃ ተፈጥሯል። እልል ነው በቃ ጨረስ ምናምን የሚባል ነበር፣ ግን የፈጠረው ህዋት ነው። ትእዛዙን የሰጠው ደግሞ ሻቢያ ነው። ነገር ግን እነዚህ ኃይሎች በጋራ ሁነን ስጋታችን የፌዴራል መንግስቱ ነው፣ የብልጽግና መንግስት ነው፣ ጠላታችን ዶክተር አብይ አህመድ ነው የሚል ሪቶሪክ አለው። ሻቢያን ደግሞ ከጀርባ የሚጋልበው ግብፅ ነው። የዚህ ሁሉ ደግሞ መሰረቱ ኢትዮጵያ ደካማ የሆነች በግጭት የምትናጥ የከርሰ ምድርና የገጸ ምድር ሀብቷን ጸጋዋን ተጠቅማ ዜጎቿን ከድህነት ከድንቁርና ከጨለማ የምታወጣ ሀገር በቀይ ባህር ቀጠና በናይል በሁለቱ ውሃዎች በጨዋማ ውሃው የቀይ ባህር በፍሬሽ ውሃው የአባይ እና ሌሎችም ውሃዎቿን በዋነኝነት የግብፅ አጀንዳ አባይ ብቻ አይደለም። ተከዚ አለ። ተከዚ ላይ የሚሰሩ ግድቦችን የአባይ ተፋሰሶች ላይ የሚሰሩ እያንዳንዱ ልማቶችን ሳተላይት ገዝተው ሀያ አራት ሰባት ነው የሚከታተሉት የሆነ ወንዞች ምንጭ ወይም የሆነ ገባር ወንዝ አባይ ላይ ያለ መንገድ ሲሰራ ካዩ ያንም መንገድ ሀያ አራት ሰባት ሳተላይታቸውን ተክለው ወዴት ነው ሄደው፣ ምንድን ነው የተደረገው? ተመሳሳይ ህዳሴ ግድብ ንጋት ሀይቅ ላይ ዙሪያውን ሳተላይቶች ተከራይተው የራሳቸውን ሳተላይት ተጠቅመው ምንድን ነው የተደረገ ያለው፣ ምን የሆነ ማሽነሪ እንቅስቃሴ ይታያል፣ የሆነ ለኤርፖርት የሚቆፈረው መንገድ ያንን ያጠናል። ለራሳቸው ለኢንተረስሳቸው ዘግድግሬት ምንም የኛ ጅል ጅላምፖና ተለላቂ ኖሮ ከዛ ደግሞ ለኢትዮጵያ በዘፍጥረቱ ኢትዮጵያን ከቀይ ባህር የመነጠል ከዛ የዘለለ ግን ኤርትራ የሚባለን ሀገር ከመፍጠር ባለፈ አገር መፍጠር ኢንስትሩመንታል ቫልዩ ሊሆን ይችላል። ሀገራትን ለማሳደግ ጭቆና ገጥሞናል። ከጭቆና ለመውጣት ያለን የገጸ ምድር የከርሰ ምድር የሰው ሀብት ታለንት፣ ይህን ሁሉ ተጠቅመን አገሬን ማሳደግ ስላልቻልኩኝ አንድ ነገር ሊሆን ይችላል። ግን በቃ አገር መገንጠር። ሰዎቹ ከናቅፋ ወጥተዋል፣ ግን በናቅፋ አስተሳሰብ የሚኖሩ ህገ መንግስት አስራ ዘጠኝ መቶ ዘጠና ሰባት ጽፈናል አሉ። ህገ መንግስቱ ግን የተረሳበት ራሱ ኢሳይያስ አፈወርቂ የማያውቅ ምርጫ የለም ወይም ምን አይነት ምርጫ ነው የምናደርገው የሚል ለአምሳ ለስልሳ ዓመት አንድ የጀርመን ኢንተሊጀንስ የጀርመን ደህንነት መስሪያ ቤት ያወጣውን ሪፖርት ካያችሁ ለሀምሳ ዓመት እንዲያለ ምንም ምርጫ እመራ አለሁኝ ብሎ የሚያስብ ሰው ነው። ሰው ለዚህ የሚለላክ ወራዳ ሀይል ኢትዮጵያ ውስጥ መኖሩ ያሳፍራል። ይህንን ደግመን ደጋግመን ወደ እናንተ አምጥተነዋል። የዓለም አቀፍ ማህበረሰቡ ይህንን ማየቱ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስም እንዳሉት ኤርትራ ለውጭ የቀጠናው ለማተራመስ ስለሚፈልጉ ለውጭ ኃይሎች ተቀጥያ ሆኖ የሚያገለግል ኢትዮጵያን ለማተራመስ ለሚፈልጉ የውስጥ ኃይሎች ደግሞ የጦር መሳሪያን ጨምሮ የስንቅ፣ የትጥቅ፣ የፕሮፓጋንዳ አቅራቢ መጠለያ የሆነ የኤርትራ ነጻነትና ሉዓላዊነት የሚጠበቀው ኢትዮጵያ ስትደክም ስትተራመስ ነው ብሎ የሚያስብ የመንግስትነት ሀሁን የማያውቅ ዜጎችን ስለማሳደግ መንገድ ስለመስራት ልማት የኑሮ ውድነት፣ የቤት አቅርቦት ወዘተረፈ የሚባል ጣጣ ያለበትም ሻቢያ ከዜጎቹ እንዲህ አይነት ጥያቄ መጠየቅ አይችሉም። አይደለም ለመጠየቅ አስበዋል የተባሉት በሙሉ እንዲጠፉ ነው የሚደረገው። አድራሻቸው አይታወቅም። ስለዚህ እንዲህ አይነት ተጠየቅ የሌለበት መንግስት ወይም እንዲህ አይነት ተጠየቅ ይመጣብኛል ብሎ የማያስብ መንግስት ሀያ አራት ሰባት ስራው ወታደራዊ ምልመላ እና ግጭትን ስፖንሰር ማድረግ የሆነ ግጭት ደቡብ ሱዳን ተፈጠረ ከተባለ ዘሎ ይገባበታል። ሱዳን ተፈጠረ ከተባለም እንደዛ ሰው የግጭት ኃይል ነው፣ ግጭትን ስፖንሰር የሚያደርግ ነው በሚል በተደጋጋሚ ለሚነሳው በኢትዮጵያ መንግስት ለሚነሳው በኢኮኖሚስት የመረጃ ምንጮችን ጥናት እንሰን ይህንን አድርጌ ደረስኩበት ያለውን ሪፖርት አቅርበዋል። ምናልባት ይሄ ላይቨርኒ ኦፍ ቫያሊቲስ የሚል ይሄ ምንድን ነው ውጥንቅጡ የወጣ የኃይል አሰላለፍ ልንለው እንችላለን። ፋኖ ሻዕቢያ በአንድ ወቅት አብረው ሆነው የሰሜን እነዚህ ተገንጣ ኃይሎችን አክራሪውን ሻቢያን ምንድን ህዋትን ወግተው ነበር። አሁን ደግሞ እንደገና ተቀይሯል የኃይል አሰላለፍ። ቲፒኤፍ ራሱን ህዋትን እየወጋው ነው። ትናንት ሻቢያና ፋኖ ሆነው ከፌደራል መንግስት ጎን የነበሩት እንደገና አሁን ደግሞ እነዚህ የኃይል አሰላለፍ ለውጥ አለ በሚል የቀረበው አለ የኢትዮጵያ የቀይ ባህር ጥያቄ የቀረበው ምን ደፍነትሊ የኢትዮጵያ መንግስት በተደጋጋሚ ለዓለም አቀፍ ማህበረሰብ ያቀረበውን ዘ ኢኮኖሚስት አቅርቧል። በዚህ ረገድ በነገራችን ላይ ከሰሞኑ ምዕራብ ትግራይ የሚባለው ይሄ ዌስተርን ትግራይ ኮማንድ የሚባለው መቀመጫውን አክሱም ላይ ያደረገው በጀነራል ምግበይ የሚመራው እንግዲህ ጄኔራል የምንለው ያው አንደኛ የፕሪቶሪያ ስምነትን ተከትሎ ማረጉ ባይመለስለትም ያው ለጊዜው እና ብዙዎቹ ወርቅ አዝማች ምግባይ ብለው የሚጠሩት የጀኔራል ምግባይ ኃይለ አክሱም ላይ ለአርሚ 11 13 እና 17 ኮርና ከኮር በላይ ለሚባሉ አመራሮች በሶስት ጉዳይ ስልጠና ተሰጥቶ ነበር። አንደኛው ለጦርነት እንዘጋጅ ለጦርነት እንዘጋጅ፣ በውስጣችሁ ያለውን ተዋጊና ምንድን ነው ኃይል በሙሉ ዝግጁ አድርጉ የሚል ነው። ሁለተኛው ደግሞ የጸረ ድሮን ስልጠና፣ ሶስተኛው የኃይል አሰላለፍን በተመለከተ ስልጠና፣ ምንድን ነው ስልጠና ውይይት ተደርጎ ነበረ። በዚህ ውይይት ከራሱ ኮርና ከኮር በላይ ተብለው ከተሰበሰቡት ውስጥ ጦርነት አያስፈልገንም፣ የትግራይ ህዝብ አሁን ጦርነት የሚያስተናግድበት አቅም ፍጹም የለውም። ከዚህ ቀደም በነበረው ጦርነት የወደቡ መሰረተ ልማቶች አልተጠገኑም፣ የጤና ተቋማት አልተጠገኑም፣ ትምህርት እየተሰጠ አይደለም ባግባቡ። በውስጣችን ያለው የአባሉም ጥያቄ የአባሉም የመዋጋት ፍላጎት የለውም። ይህ በሆነበት ሁኔታ ዓለም አቀፉ ማህበረሰብም አሁን ከኛ ጋር አይደለም ያለው። ሻቢያስ ምን ያህል የሚታመን ነው? ፋኖስ ከኛ ጋር ሁሉ የመዋጋት ሞራሉ ምን ያህል ነው? ከራሳችን ትናንት ከኛ ጋር የነበሩ ዋጋ የከፈሉ የቆሰሉ የደሙ ጓዶቻችን ሳራ መሬት ላይ ሂደው ቲፒኤፍ ብለው ተመስርተዋል። ችግሩ የተፈጠረው በእኛና በቲፒኤፍ መካከል የፖለቲካ ጉዳይ ነው ስለዚህ የፕሪቶሪያ ስምምነት በሚፈጸምበት በአግባቡ ተፈናቃዮች በሚመለሱበት የወደሙ መሰረተ ልማቶች በሚጠገኑበት፣ በዚህ ዙሪያ ነው እንጂ መምከር ያለብን፣ ለጦርነት መዘጋጀት፣ የጸረ ድሮን ስልጠና፣ የኃይል አሰላለፍ ትንተና ለእኛ ምንም አያስፈልገንም የሚል ተቃውሞ ሲደርስበት ስብሰባውን በትኖ እንደወጣ ስብሰባውን ረግጦ እንደወጣ፣ የፈለገው ቢሆን ጦርነት እንዋጋለን እኛ ባንዋጋም ራሳችን ከውስጣችን መበተናችን አይቀርም። ስለዚህ ወደ ውጊያ የምንገባ በህልውና ለመቆየት ነው፣ ከውስጥ እንድንበጠን አባሉ የፕሪቶሪያ ስምነት የሚጠይቀው ተፈናቃዮች መለሱ፣ እናንተ በሙሉ የምታነሷቸው ጥያቄዎች የጠላቶቻችን ጥያቄዎች ናቸው የሚል መልስ ነው የሰጠው ከዛ ባለፈ ከሻቢያም ከፋኖ ጋርም አሁን ያለን አሰላለፍ የታክቲክ ከችግራችን ለመውጫ እንጂ ቢመቻቸው ያጠፉናል፣ እኛም ከተመችን እናጠፋቸዋለን የሚል መልስ ነው የሰጣቸው። እንግዲህ የዛ የአክሱሙ ተቀጥላ በሚሆን መልኩ የትግራይ ጊዜያዊ አስተዳደርም መግለጫ ወጥቷል። እንግዲህ በመግለጫው ምንድን ነው የሚለው? የውስጥ አመፅ አንስተው ሊበትኑ ነው የሚሰሩ ኃይሎች አሉ ነው። በቃ ሲጠቃለን የደሞዝ ጭማሪ ተደርጓል፣ የደሞዝ ማሻሻያ ተደርጓል። ነገር ግን ይሄ ደሞዝ ማሻሻያ ለሁሉም ባልተዳረሰበት ሁኔታ ከፍተኛ የኑሮ ውድነት እንዲሆን የሸቀጦችን የመሰወር የመደበቅ በሸቀጦች ላይ ዋጋ የመጨመር ነጋዴው በራሱ ጊዜ ከገበያ መርህ ወጥቶ ጦርነት ሊነሳ ነው የሚል ውዥንብር በመንዛት አሁን ጦርነት ሊነሳ ነው የሚለው ውዥንብር አይደለም ኮማንዶ አስመረቅን እያለ ሰልፍ እያደረግ እንደመሳለን እያለ እየተናገረ ከዛ ፕሮፓጋንዳ ተነዛብኝ ይላል። ኤንዌይስ እንግዲህ ወደ ስድስት ነጥቦችን አስቀምጠዋል። የመጨመሪያው የመጀመሪያው ሶሪ ንጹህ ዘሆነ ስርዓት ንግድን ቁጥጥርን ክሰፍህፍህ ክገብርዩ ምንድን ነው፣ ምናልባት ፍሌንትም ስላልሆንኩ ጥብቅ የሆነ የንግድ ቁጥጥር እናደርጋለን ይላል። ሁለተኛ በቁጥጥሩ ከህግና ከስርዓት ውጭ ሁነው ለሊ ዝሰሩ ወረ ዝነዝኡ ነጋዶ ከሳም ንብረቶ ምውራስ ዝበጽህ ዘይማት ስጉምቲ ከወስድዩ ንብረታቸውን ከመውረስ ጀምሮ የተለያየ እርምጃ ወስዳለን ስለዳለን ይላል። ከዛ ባለፋ የንግዱ ማህበረሰብ ህግና ስርዓት እንዲያከብር ከፌደራል መንግስት ደግሞ የከለከለናለ አለ ይላል ምንድነው? የምግብ ዘይትን ጨምሮ ነዳጅን በነገራችን ላይ አላማጣ ላይ ከፍተኛ ነዳጅ እየከዘኑ ነው። አላማጣ ላይ ነዳጅ መከዘን ብቻም አይደለም። ለፋኖ ኦራል ሰጠው አስቀድሞ እነሱ አርሜ 24 ለሚለው ይጠቀምበት የነበረ ቀደም ሲል የሰሜን እዝ ይጠቀምበት የነበረ ኦራል ሰጠው ነዳጅ ያቀርባሉ፣ በዛ ኦራል ያመላልሳሉ። መከላከያ እርምጃ በወሰደ ቢወስድ እና እነዛ ኦራሎች ለምሳሌ ዳሜጅ ቢሆኑ ከመከላከያ የተቀሙ ኦራሎች ናቸው ተብሎ ዲስፕላይ ደራ ፕሮፓጋንዳ ይሰራባቸዋል። ተገልብጦ ሶ ነዳጅ ይቆጥባሉ፣ ያጠራቅማሉ፣ ያጎጉዛሉ ወደ ኢትዮ ኤርትራ ድንበር። ነገር ግን በውድ ዋጋ የፌዴራል መንግስት በድጎማ ገዝቶ ከዚህ በፊት ይቀርበውን ያህል መጠን ነው የሚቀርበው። ግን የበለጠ የጠቃ የድጎማ በገንዘብ የደሞዝ እሱን የተሰጠውን በፕሪቶሪያ ስምምነት መሰረት ህወሓት የሚጠቀምበት ማለት ማድረግ የሚችለው ተውት፣ ህወሓትን ጊዜያዊ አስተዳደሩ ማድረግ የሚችለው ዲዲያርን መተግበር ነው። ዲዲያርን ተግብረህ በዚያ ዲዲያር ትግበራ ወቅት አይ ኖ ለአድማ ብተና የሚያህል ያስፈልገኛል፣ ከበጀት አንጻር ለፖሊሲ የሚያህል ያስፈልገኛል። አሁን ምንድን የሆነው መቶ ምናምን ሺህ ታጣቂ የጥቅማ ጥቅም መመሪያ አጥልጫ ነው። መቶ ምናምሽ ኬንያ ያለውም ወታደር ያን ያህል ትልቅ ኢኮኖሚ ያለው ግዙፍ ኢኮኖሚ ያለው ኬንያ ያለው ይህንን አድርጎ ቁርስ ያቀርባል፣ ምሳ ያቀርባል፣ ራት ያቀርባል፣ አስተዳደራዊ አገልግሎት ይሰጣል፣ ምኝታ፣ ህክምና ወጪ አለ። የጦር መሳሪያ ይነግዳል። ሰው፣ ነዳጅ እንደዚህ ሆኖ ችግር ገጥሞኛል፣ ጦርነት ሊነሳ ነው የሚል ፕሮፖጋንዳ እየተነዛብኝ ነው። የመሰረታዊ ሸቀጣት አቅርቦትን ሙሉ ለሙሉ ለመፍታት ችግር ምንድን ነው ጸገም ንምንካይ ክሰራዩ ይህን ችግሩን ለመፍታት እንሰራለን ይላል። ትግራይ ለባለፉት አንድ መቶ ዓመታትም ከፍተኛ ጦርነት በመስተናገዱ ለተለያየ ውድመት ተዳርገናል ይላል። ይሄ ከሆነ እውነታው ከሻቢያ ጋር የህዝብ ተጠየቅ የለለበት የኑሮ ውድነት ምናምን እንደዚህ ሸቀጣ ቅርብ ምናምን ይበልጥ ድሃሁ የመንግስትነት ሁ ከለለበት በግጭት ጠምቆ ግጭት ጠንስሶ ግጭት ሽጦ በሚያድር ኃይል ከዛ ጋር ተባብሮ ሌላ ድጋሚ ለዛው ደግሞ የማታሸንፈው በምንም ታምር ያንን ለማድረግ ከመሞከር ልክ እንደ አናሎግ ዘመኑ አሁንም በፕሮፓጋንዳ በተኩስ በውጊያ ምናምን የሚደነብር አመራር የሚደነብር ሀገር ያለ እየመሰላቸው ከዛ በስልሳ ስድስት በተጀመረ የሚሊተሪ አካሄድ ከመሄድ ትክክለኛ ምነሱም ካሉ በነገራችን ላይ የተፈጠሩ ችግሮችም ካሉ እሱን በጠረጴዛ ዙሪያ ቁጭ ብሎ በመነጋገር የፕሪቶሪያ ስምምነትን አክብሮ በማስከበር መስራት ነው የሚሻለው። ከመካከለኛው ምስራቅ ከኢራን እስራኤል፣ ከቀይ ባህር አዳዲስ ከሃኒሽ ደሴቶች አካባቢ ካሉ አዳዲስ መረጃዎች የጋዛን ጉዳይ በተጨማሪ ሌሎችን ማካተል ነገ ወደ እናንተ ማድረስ ይሆናል። ኢትዮጵያ በክብር ለዘራ ትኑር። ቴንክዩ።